ሰዎች በእርከን የተቀመጥነው ችግር ለመፍታት ነው። ድህነት እስከ መጨረሻ መፈታት አለበት። የሚራብ ሰው መኖር የለበት። ይሄ ትግል ማድረግ አለባቸው። ህዝባችን እዚህ ሆነን የምንናገረው ሳይሆን ታች ወርደን ስለምንዳስስ ጥሩ ነገር አለ። ይሄ ጥሩ ነገር የማስቀጠል ያለማስቀጠል የእኛ ትልቅ ኃላፊነት ነው እንደ አመራር ማለት ነው። የዞን አመራር፣ የወረዳ አመራር፣ የቀበሌ አመራር ይሄ ወሳኝ ሚና አላቸው ማለት ነው። ህዝቡ ደግሞ የዋላ ደጀን ሆኖ የመደገፍ ኃላፊነት አለበት። የበጀት ዓመታችን መሪ ቃል ሀገራዊ መንሰራራት ነው በልማት መንሰራራት በጸጥታው መንሰራራት ሀገራዊ መንሰራራት የተባለው ዝም ብሎ አይደለም አሁን በተጨባጭ የሚያመላክቱ ነገሮች አሉ የግብርናና የማዕድን ሥራ በስፋት የሚከናወንበት የአሶሳ ዞን በሰላምና ጸጥታ ሥራውም የተሻለ አፈጻጸም የሚመዘገብበት ዞን ነው። ሰላሙ በብዙ ቦታዎች ላይ የተረጋገጠ በመሆኑ በዘጠኙም የዞኑ ወረዳዎች ምርትና ምርታማነት እያደገ መጥቷል። በበርካታ አካባቢዎች ላይ ሰፋፊ የእርሻ ማሳዎች በጥሩ የሰብል ቁመና ላይ ይገኛሉ። ወርቅና ሌሎች ማዕድናት በስፋት በሚገኙባቸው ወረዳዎች ደግሞ እጅግ ፈጣን ለውጥ እየተመዘገበ ነው። ውድ ተመልካቾቻችን፣ በባለፈው ክፍል አንድ በነበረን መሰናዶ ከአሱሳ ዞን ዋና አስተዳዳሪ ከአቶ ወንድሬስ መሐመድ ጋር የዞኑን ሁለንተናዊ እንቅስቃሴ በማስመልከት ቆይታ አድርገን ነበር። በዛሬው ክፍል ሁለት ፕሮግራማችንም ከክፍል አንድ የቀጠለውን ዝግጅት ወደ ተመልካች ይዘን ቀርበናል። በዞኑ የመማር ማስተማር ሂደቱ ምን እንደሚመስል የአመራሩ አገልጋይነትና በ2018 የሥራ ዘመን ዞኑ ቅድሚያ ሰጥቶ ስለሚያከናውነው መሪ ቅድም በማስመልከት ጥያቄዎችና መልሶችን አጠናክረን ይዘን ቀርበናል። አብራችሁን ቆዩ። በትምህርት ጥራት ላይ እንደ ሀገርም ከፍተኛ ችግር ነው እንደ ክልልም በዞናችንም አጣብቅኝ ውስጥ የገባንበት ጉዳይ ነው የትምህርት ጥራት ጉዳይና የትምህርት ጥራትን ለማሻሻል እንደ ዞን ምን ተሰርቷል ምን ሊሰራ ታስበዋል በጣም ጥሩ ትምህርትን በሚመለከት እኔ አሁን አንተ ካነሳህበት ባልነሳ ጥሩ ነው ትንሽ መለስ ብዬ ወደኋላ መለስና በአስታውስ ጥሩ ነው የትምህርትን ጉዳይ በሚመለከት ያለፉት ስርዓታት ስብራት የነበረበት እንደነበረ ይታወቃል ኩሮቻ ስፐሲፋት የነበረበት ካርኩሌሙ ራሱ መሻሻያ እንደሚያስፈልግ የሚጠበቅ ነበረ በወቅቱ ማለት ነው። እንደኛ እንደ ዞን ደግሞ ስንመጣ በተለይ ከቅርብ ጊዜ ወዲህ ደግሞ ያለውን ችግር ትምህርት ዙሪያ ላይ እኛ ጋ ቅድም እንዳልኩ የዚህ የኢኮኖሚ መነቃቃቱ በተለይ የማዕድን ጉዳይ በአንድ በኩል ጥሩ ሆኖ እንደ አንድ እድል የምንወስድ ለእድገታችን፣ ለኢኮኖሚያችን የምንወስድ ቢሆንም እንደ ፈተና ደግሞ የመጣበት ሁኔታ ነው ያለው። በተለይ ምንድን ነው ተማሪዎች በአሁኑ ሰዓት ያው የዲጂታል ዘመን ውስጥ ነው ያለ ነው። የዲጂታል ዘመን ውስጥ ከመሆናችን ጋር ተያይዞ ችግሩ ምንድን ነው? ሰው አሁን ልጆች አንዳንድ ተማሪዎች ጥሩ ሊብስ ሄዶ ያያል። ትምህርት ቤት ላይ ጥሩ ሊብስ ጂንስ ምናምን ካለበስኩ ከመልሶ ሰው ደሞ ምን ይላል፣ ሞባይል ካልያዝኩ ትምህርት ቤት ካልሄድኩ፣ መልሶ ደሞ ሳይክል ገዝቼ ካልሄድኩ፣ ሞተር ገዝቼ ካልሄድኩ በሚል ነው አሁን። ሰበብ ነው አሁን ትምህርቱ እየፈረሰብን ያለ ትምህርት እየፈረሰብን ያለ በርግጥ ይሄ የስርዓቱ ችግር የስብራቱ ችግር ለመጠቀን እንደ መንግስት የተሄደው ሂደት ቀላል የሚባል አይደለም። ካሪኩለም እስከ መቀየር ድረስ አዲሱ የትምህርት ፍኖተ ካርታው ተከትሎ የሚመጣውን ችግር አለ በአንድ በኩል በተለይ ፍሬመት ካርታው መሬት ለማስያዝ በሚደረግበት ሰዓት ላይ የድሮ ስርዓትን ፈተና ሁነዋል። ለምን አሁን እዛኔ ቺቲንግ የለመዶ ተማሪ ነው። ደዚ አሁን የመጣው ቺት ለመዶ ተማሪ ወደዚህ ሲመጣ መውደቅ ይጀምረዋል። አዲስ ካርግ ለም ሲጀመር ማለት ነው መውደቅ ጀምረዋል። ይሄ መውደቅ የሚቀጥል ነው፣ ይቀጥላል። አንድ ሁለት ሶስት አመት ስራ ካልተሰራበት በከፍተኛ ሁኔታ ጠንክረኝ ስራ ካልሰራንበት የመውደቁ ነገር የሚቀጥል ነው። ከዛ በኋላ ከለመደ በኋላ ወደ መስመር ይመጣል ማለት ነው። ስራ ግን ይጠይቃል። በሌላ መልኩ እሱ እንዳንድ ፈተና ነው። በሌላ መልኩ ትምህርት ላይ ያለው ችግር የእኛ በተለይ የዞኑ የወርቅ ቦታዎች ችግር ነው። ተማሪ ብቻ አይደለም። በርካታ አመራር ራሱ አመራር ራሱ ቢሮ ለቆ የሄደው አመራሮች አሉ እና ያውቃሉ ስራ ለቆ የሄዱ ወገኖች አሉ። እንግዲህ ይሄ ነው። ሌላው ደግሞ እነዚህ ወርቅ የሚያገኙ ሰዎች ሞዴል የሆኑ ሰዎች እራሳቸው ልጆቻቸው አያስተምሩ አብሮ ነው። እዛ ለልጁ ሞተር ለመግዛት ነው የሚፈጨረጨረው፣ ትምህርት አይደለም፣ ትምህርት አይልም። ይሄ ደግሞ ለወደፊቱ የሚያመጣብን አደጋ ቀላል የሚባል አይደለም። ከዚህ ጋር መነሳት እኛ በቅርብ ጊዜ በተለየ 2017 ሁለት ዓመት ልጆች ማሳለፍ አልቻልንም ለዩኒቨርሲቲ ከወርቅ ጋር ተያይዞ ማለት ወርቅ ጋር ተያይዞ ሁለተኛ ደግሞ ያው ስርዓቱ ችግር አዲሱ ስርዓት ሲገባም ሲደማመር ትልቅ ችግር መጣ አለማሳለፉ ምክንያት ይሄ ነው የሚሆኑ በሁለተኛ መልኩ ደግሞ አብዛኛው ጊዜያቸው የሚያሳልፉት በወርቅ ቦታ ስለሆነ ጥናት የለም ይታወቃል እኛ በጣም ፖቴንሻል የሆኑ ተማሪዎች እንደ ክልልም እንደ ዞን ፖቴንሻል የሆኑ በተለይ ባምባሲ አብራሞች ራ ሌሎችም እስከታች እስከ ሹቀለ ኩርሙቅ አካባቢዎች ፖቴንሻል የሆኑ ተማሪዎች አሉ። ነገር ግን ይሄ በወርቁ ከመጣ በኋላ ወርቁ ቁፋራውን ተማሪዎች ያበላሸበት ሁኔታ አለ። ይሄ ላይ ስራ ለመስራት እንግዲህ አቅደናል። አቅደን ወደ ስራ ገብተን ኦልሞስት አሁን ተለይ የዘንድሮ የትምህርት ንቅናቄ ከጀመርነው በኋላ መለስ ብለን ወደ ምዝገባ ሲገባ ጥረቶች ነበር፣ ችግሮች ነበሩ። እነዚህ ችግሮች ለመቅረፍ ደግሞ ሁለት ኮሚቴ ያዋቅረና ቅርብ ጊዜ ዛ በቋንቋ እያስተላለፍኩ ነበረ። እነዚህ ሁለት ኮሚቴዎች ወደ ስራ ሲገባ ኖርማሊ ከሰማንያ እና ከሰባ በታች አይደለንም። አሁን እየሄደ ነው ወደፊት እየሄደ ነው። እንግዲህ ይሄ የመቀጠሉ እና አለመቀጠሉ ጉዳይ ካልሆነ በስተቀር እንግዲህ እናስቀጥላለን። በሌላ መልኩ ደግሞ ተስፋ አለሁ። ምክንያቱም በርካታ ተማሪዎች በተለይ ምክንያት ምክንያት ያስቀምጣሉ፣ ግን ምክንያቱ አይደለም። አሁን ኮሚቴ ስንል ወርቅ ቦታዎች ላይ በተቀላቀለ ማህበረሰብ ስለሆነ አንዳንዶቹ ሸውዶ ስደተኞች ናቸው። ስደተኞች ልጆች ግን እኛ የተለየን ከስደተኛ ማህበረሰባችን ከስደተኛ የተለየ ይሄ ደግሞ እራሱ የቻለ የሕግ ኮሚቴ ደግሞ አዋቅረን በወርቅ ቦታ ተማሪዎችን የሚያቆይ በወርቅ ቦታ ላይ ተማሪዎችን የሚያሰራ ማህበር የተማሪው አባትም ሳይቀር በሕግ እንጠይቃለን ብለን ተነስተናል። ኮሚቴውም ወደ ስራ ገብቷል። ስለዚህ ይሄን ስንጀምር መነቃቃቶች አሉ። እስፔሻሊ 30 ፐርሰንት 20 ፐርሰንት ውስጥ የነበሩ ወደ 70 ፐርሰንት 80 ፐርሰንት የነበሩ እንደነው እንድሉ ደግሞ ወደ 100 ፐርሰንት ተማሪዎች ወደ ትምህርት ቤት ገብተዋል። እዛ ላይ የማቆየትና አሁን ጥራቱ ላይ ፎከስ ተደርጎ ማስተማሩ ላይ ካልሆነ በስተቀር በቀስከሳ በኩል አሁን የጀመርነው ነገር ተስፋ ያለው ነው የሚሆነው። በሌላ መልኩ የመምህራኖች ችግርም አለ። የመምህራን የአቅም ችግር አለ። እንግዲህ ልክ እንደናንተ ጊዜ አይደለም። በአሁኑ ሰዓት እንግዲህ በዚህ ጊዜ ውስጥ የተማረው መምህራን አብዛኛው ተፈትኖ ሲናይ የሚዘናቸው እራሱ ማያልፉ ናቸው። ይሄ ደግሞ ችግሩ ትምህርት ቢሮ እንግዲህ በአጫጭር ስልጠናዎች በሌላ የተነጋገረ ነበረበት። በተለያዩትች በሌላ በኩል የመምህራኖች የአቅም ውስንነትም አለ። እንደዚህም ስራ ለቆም መሄድም ነገር አለ፣ ወደ ንግድ ስራም የመግባት ነገር አለ። ይሄ ደግሞ ራሱ የትምህርት አስተዳደሩ ጠንካራ ሆነው በሕጉ መሰረት መሄድና እርምጃ የሚወስድ በገበያ ላይ መምህራን ችግር የለም፣ መምህራን ችግር የለም። ያኔ የምንሰላሰለው ወደ ንግድ የሚገባው እርምጃ በመውሰድ ሌላው በሌላ መልኩ በቋንቋ የተጀመሩት ትምህርቶችም አሉ። እነዚህ ላይ አሁን የሰው ኃይል አለመኖር የመምህራን እጥረትም ያለበት እንግዲህ እሱ እንደ አዲስ ሌላ ጥናት ተደርጎ አሁን ወደ አዲስ ጥናት እኮ ነው፣ እሱ ነው ያፍ መፍቻ ቋንቋው። እሱ ደግሞ አዲስ ጥናት ተደርጎ ወደዛ እየገባን ነው ያለ። ተጨማሪ እንግዲህ የምንገልጸው በዞኑ የሚያጋጥሙ ችግሮች ምናልባት ከተፈጥሮ ክስተት ጋር በቅርቡም በአብርሃሙ ወረዳዎች የታዩ ክስተቶች አሉ። እሱም ያደረሰውም ተጽዕኖ አለ። የምናውቀው ነገር አለ እና እንዲሁም ደግሞ ምናልባት ከ2017 እየተንከባለሉ ወደ 2018 የሚሻገሩ ችግሮች ካሉ መቀረፍ የሚገባቸው እነሱን ብናያቸው፣ እዚህ አካባቢ ላይ እንግዲህ ተፈጥሮ አንደኛ ሊከሰቱ ይችላሉ ብለን የምንተነብያቸው ችግሮች አንዱ ምናልባት ሰው መረጋጋት አለበት። ሕዝባችን ወጥቶ በሰላም ወጥቶ በሰላም መግባት አለበት ነው የኛ ዕቅድ። ይሄ በተጠናከረ ሁኔታ ከነበረው ላይ ጡብ እየጨመርነ እንዲጠነክር ማድረግ ነው። በሌላ መልኩ መከላከል የማንችል ኢቨን እንኳን ያው ሰው እና ሰው ምላስና ጥርስ ሊጋጭ ይችላል። እዚህ ውስጥ ኢቨን ቢፈጠር ምን ያክል አመራር ይኖረናል? ይሄ ቀውስ ሊያረጋጋ የሚችል ይሄ አመራር ግንባታ ላይ በጣም ሰፊ ስራ ሰርተ ነው። የቀበሌ የሚሆን የወረዳ የሚሆን የዞን አመራር ደጋፊ አመራር ማለት ነው። ዚህ ከባቢ ላይ ስራ እየሰራ ነው። መከላከል የማንችለው ግን ምናልባት የተፈጥሮ አደጋ ቅድም እንዳልከው የአብርሃሙ ወረዳ ላይ የተከሰተውን የተፈጥሮ አደጋ እሱ እንግዲህ መከላከል አንችልም። ግን ተከሰተ ከተከሰተ በኋላ እነዚህ ማህበረሰብ ደግሞ ምናልባት ከነበረበት ችግር ምን መሆን አለበት የሚለውን ነገር እንደ ዞን ቅድሚያ ደርሰን ያየነው እኛ የአደጋው መጠን ከተለያየ ተቋማት ጋር በመቀናጀት የደን አደጋው መጠን አይተን፣ ካየን በኋላ እንዲመሰገብ ባለሙያ በመላር ባለሙያዎች ከመሰገቡ በኋላ ምናልባት እኛ እንደኛ ፈርቀዳች እንድንሆን እና የተጎዳም ወረዳችን ስለሆነ በዞናችን የጀመርናቸው ነገሮች አሉ። ምሳሌ አንድ ችግር የሚከሰትበት ቦታ ላይ ተደራጅተን በመሄድ አንድ የጸጥታ ስጋት አለ የሚባልበት ቦታ ላይ በሚሊሽዎች፣ ፖሊሶች የጸጥታ አካላትን አደራጅተን አንድ ወረዳ ላይ ሁሉም ወረዳዎች በመረባረብ ያንን በአንድ ሰከንድ ውስጥ እንዲያጠፉ ከማድረግ እሱንም ከሚፈጠሩ አደጋዎች አንጻር እነዛ አደጋዎችም ማህበረሰቡ እንዳይሰማው ከማድረግ አኳያ ዘጠኙ የዞናችን ወረዳዎች እና ከተማ አስተዳደሩ በአንድ ጊዜ እዛ ድጋፍ ያደረሰንበት ሁኔታ ነው። በገንዘብም በቁሳቁስም፣ ለምሳሌ ቆርቆሮ የፈረሰባቸው ቤት የፈረሰባቸው ሰዎች ቆርቆሮ በመግዛት እያንዳንዱ ወረዳ ለምስማር እና ሌላ የሚሆን ደግሞ ቁሳቁስ ብር በመክፈል እህልም በማድረስ ቁሳቁስም እንደ ልብስ፣ ሌሎችም የተማሪዎች ደብተር፣ ሌሎች በማድረስ ፈርቀዳች ሁነን ከገባን በኋላ በርካታ ባለ ሀብቶች አሁን እዚህ ዞን ላይ የተፈጠሩ ባለ ሀብቶች ሀብቶች ቅድም የነግሬ እኛ ከገባንና ከወጣም በኋላ በርካታ ድጋፎች የተደረገ ነው ያለው። በጣም ደስ የሚል ማለት ነው እያየ እየገባ ነው። ኢቨን ይህ ብቻ አይደለም። አጎራባች ወረዳዎቻችን ለምሳሌ ማኦ ኮሞ ልዩ ወረዳ እሱም አደራጅቶ ገብተዋል። የተለያዩ ቀበሌዎች ድጋፉ መሰብሰብ ከራሱም ጨምሮ ገብተዋል። አይተ ከሆነ ማለት ነው በግለሰብን እንደዚሁ ከመተከልም ካማሽም እዚህ ያሉ ነጋዴዎች በራሳቸው እየገቡ ድጋፍ እየሰጡ ያሉበት ሁኔታ ይሄ በጣም ተጠናክሮ ይቀጥላል። ለምን ቢባል በመጀመሪያ ደረጃ እንደ ሀገር የጠቅላይ ሚኒስትራችን ወይ የክልላችን ፕሬዝዳንት ኢኒሺየቲቮች አሉ። አንዱ ኢኒሺየቲቭ አደጋን ለመከላከል የሚደረገው ከተረጂነት ለመውጣት የሚደረገው አንድ አደጋ ሲከሰት እጃችን ወደ ሌላ ከመሰርጋት አንዳችን ለአንዳችን በቂ ነን በሚል መሪ ነው እየተንቀሳቀስ ነው ያለ። እሱ አንድ ኢኒሺየቲቭ ነው። ሁለተኛ ይሄ ስጋትም ስላለ ለወደፊቱ ከዚህ ስጋት ለመውጣት እያንዳንዱ ወረዳ በሰላቂነት ምን የተሰራ ነው ለሚለው እያንዳንዱ ወረዳ ቢያንስ እንኳን ከ20 እስከ 30 ሄክታር አርሷል። አምናም አርሷል። አሁን እህል አለ፣ የተከማቸ እህል አለ። እንደዚህ አይነት አደጋ ሲከሰት በአንድ ወስደን የምናደርሰዋለ የምንሰበስበውም ከማህበረሰባችን ይኖረን አብርሃም ወረዳ በተረጅነት ሀያ ሄክታር ዘርተናል። እነዚህ ይሄ 20 ሄክታር ማሽላ ነው የዘራን እና እሱ በየቀበሌ ደግሞ የሰጠነው ማንዴት አምስት አምስት ሄክታር ቀበሌ የአንዳንዱ ቀበሌ የራሱን መዝራት አለበት። የራሱን መዝራት አለበት። ይሄ ሀገራዊ አቅጣጫ ነው። የራሱን ዘርቶ የራሱን ሰዎች እየጠበቀ በትንሹም ቢሆንም ቢደርስ የሆነ አደጋ ቢደርስበት ያለውን የደረሰ እኛን ደግሞ ሌሎች ቀበሌዎች ደግሞ ሰብሰብ ብሎ ይደርሳል። አሁን አቡራሞ እና በንዴ ምንጌታ ላይ የደረሰ ጉዳይ ብዙ ቀበሌዎች የኛ ያሉ ቀበሌዎች በብር እና በእህል የደረሱበት ሁኔታ አለ። አንድ ቀበሌ ላይ የሆነ አደጋ ሲደርስ ሌላ ቀበሌ የዛኛው ቀበሌ ላይ ርብርብ ይደረጋል። ከተረጅነት ለመላቀቅ እንደ ሀገርም ትልቅ እንቅስቃሴ የተደረገበት ያለ ሁኔታ አለ። እኛም እንደ ክልልም አልፎ እንደ ወረዳም ከሁለት ዓመት ወደዚህ ቢያንስ በሰው ሰራሽ የሚሆን በተፈጥሮ አደጋ የሚከሰቱ ችግሮችን በራስ አቅም ለመከላከልና ና ለመቋቋም ዘርፈ ብዙ ስራዎች እየሰራ እንገኛለን። ከዛ ውስጥም ደግሞ እንደኛ አምና ላይ ወደ 30 ሄክታር ነው ማሽላ ዘርተን ጥሩ ውጤት ያመጣንበትም ሁኔታ አለ። በዘንድሮ አመትም ደግሞ በወረዳ ደረጃ 20 ሄክታር ምርጥ ማሽላ በደንብ የደረሳለ። በነገራችን ላይ ብዝት ነው ራሱ ማሽላውም፣ ዘር ብዜት አድርገን ማሽላ እስከ ዘጠኝ ሺ ብር ይሸጣል። ሶ ቢያንስ በወቅቱ እስከ 4 ኩንታል በአንድ ኩንታል ማሽላ መግዛት ይችላሉ ማለት ነው። ስለዚህ ብዙ ጊዜ አንዳንዴ ውጤት የሚያመጣውን ፓርት ላይ ነው የምንሰራው ና 20 ሄክታር አካባቢ ማሽላ ዘርተናል። በማህበረሰብ ደረጃ በሁሉም ቀበሌዎች ላይ ወደ 165 ሄክታር ራሳቸው እንዲችሉ ቀበሌዎች በቀበሌው ውስጥ የሚፈጠረውን ችግር ወይም ደግሞ በረዶም ይሁን ዋቴቨር የትኛውም ችግር ሲገጥምበት ማህበረሰቡ ራሳቸውን እንዲችሉና ለድጋፍም እንዲሆንላቸው ወደ 165 ሄክታር በየቀበሌዎቹ የዚህ የተረጂነትና በራስ አቅም ራሳቸውን ለማጎልበትና በምግብ ራስን ለመቻል ችግሮች ሲፈጠሩ ራሳቸውን ከበር እንዲያደርጉ ትሪት እንዲያደርጉ እየተሰራበት ያለው ሁኔታ አለን። እያንዳንዱ ወረዳ በወረዳ ደረጃ ከ20 እስከ 30 ሄክታር እንዲያርስ አርሶም ጨርሷል። በሪፖርታችን አለ። ምን ያክል ወደ 150 ሄክታር እንደ ዞን የታረሰና አዲስ አሰራ ነው። ቀበሌዎች ራሳቸው በዚህ እቅድ ውስጥ ተካተዋል። እያንዳንዱ ቀበሌ ለደረጅነት ከአምስት እስከ አስር ሄክታር ያረሰ ያለ ስለዚህ ይሄ ይህል ቀጣይ ላይ ይሰበሰባል። ሲሰበሰብ አደጋ ሲደርስ እነዚህ ተፈጥሮ አደጋዎች ሲደርሱ በአንድ በኩል ያከማቸ ነው የፈጠርነው ሊንጌች አለ ጥሩ ይሴት አለ። አንድ ችግር በሚደርስበት ቦታ ላይ የፈለገ ማን ይሁን በሃይማኖቱ አይለይም፣ እኛ ማህበረሰብ በእምነት አይለይም፣ በዘር አይለይም። የደረሰለት አደጋ የደረሰበት ቶሎ ብለን ደርሰን ተረባርበን ይህ ነገር ስናረክ እንደ ወረዳዎች ቀጥሎ ያሉ ማህበረሰብ ክፍሎች ደግሞ እነዚህ ስራዎች አጠናክረው እየሰሩበት ሁኔታ ነው ያለው፣ እና በጣም ደስ ይላል። አጠናክረን እንቀጥላለን። አጠቃላይ የ2018 የበጀት አመቱ መሪ እቅዳችሁ ምንድን ነው? የአዲሱ አመት መሪ እቅዳችን እንግዲህ እንደ አጠቃላይ መንሰራራት ነው። አገራዊ መንሰራራት ቅድም እንዳልኩ እንግዲህ ጅምር ብቻ አይደለም መንሰራራቱ የታየበት በሁሉም ዘርፎች መንሰራራት ይጀምርንበት፣ መብረር ይጀምረናል ማለት ይቻላል። ስለዚህ መሪ እቅዳችን መንሰራራት ነው። ከእቅዳችን አልፈን ደግሞ እቅዶቹ አናበን በተለይ ከመሪ እቅዱ ቅጂ አውርደን በልማት በኩል እንደሚታዩት። ስለዚህ በግብርና በኩል በሌላ በኩል ቅድም እንዳልኩ 89% ላይ ደርሰናል። ትንሽ ነገር ይቀረናል። ከአምና ወይ ከ2017 እጥፍ እንደምንሰራ ምርትም እንደምናመርት እርግጠኛ ነኝ። በዚህ በግብርና ዘርፉም፣ በማዕድኑም፣ በሌላው በሰላሙ የበለጠ ሀገራዊ መንሰራራቱን መሰረት በማድረግ እንግዲህ የበለጠ ትልቅ ደረጃ ላይ እንደርሳለን ብለን እናስባለን ማለት ነው ለራሳችን ከራሳችን አልፈን ለሌላው መትረፍ የምንችልበት ደረጃ ላይ ደርሰናል ማለት ነው። እዚህ ይሄ ነው። ይሄ ለማድረግ ደግሞ ይሄ አሁን እቅዶቻችን ወደ ታች ያወረድነው፣ የተጀማመሩ እቅዶች፣ የተጀማመሩ ስራዎች ደግሞ የበለጠ ወደፊት እንዲሄድ ወደ ተግባር ለመቀየር ደግሞ እንግዲህ አሁን ኢኒሽቲፎች አሉ። በተፈጥሮ በኩል በተፈጥሮ ሀብት በኩል በተለይ የአረንጓዴ አሻራ ስትራቴጂውን በጥሩ ሁኔታ ተፈጽሞላ የዘንድሮ የ2017 2018 ቀጣይ ደግሞ እንደዚሁ የምርቱንም ቢሆን ሌላው ደግሞ የኮሪደር ልማት ስራዎች የኮሪደር ልማት ስራዎች ከኢኮኖሚ እንትን አንጻር የዚህ የልማት ትሩፋቱ የሌላው የገጠር ኮሪደር ልማት ነው። ደግሞ በዋናነት የዘንድሮ እቅዳችን በሁሉም ወረዳዎች ሳይት ተለይቶ የትጋን እንደሚሰራ ማቴሪያሎቹ ሁሉም ዝግጅት የተደረገ ስለሆነ ቀጣይ ላይ የ2018 በሁሉም ወረዳ ላይ ቢያንስ አንድ ቀበሌ ኮሪደር ልማት ይጀምራል ማለት ነው። ከአሁኑ ቅድመ ዝግጅት ጨረሰ ነው። ሌላኛው አሁን ገምግመናል፣ የአመራር ሁኔታችን ገምግመን ይህንን ሊፈጽም የሚችል ኃይል አለን ወይ ብለን መለስ ብለን ገምግመናል። በእርግጥ ያው ሁሉም ስራ ለመስራት ሁሉም ነገር ለማድረግ የአመራር ሚና በጣም ወሳኝ ነው። አመራር የአመራር አሰጣጥ ብቃት ሊኖር ይገባል ብ አንጻራዊ ነው። ነገር ግን ደግሞ ስራው ሊፈጽም ከ2017 አቅማችን ተነስተን ሁኔታችን የነበርንበት ሁኔታ የገመገምናቸው እጥረቶች ተነስተን ማስተካከያዎች እያደረግን እንገኛለን። እንዳልከው ደግሞ ምሳሌ በዞን ደረጃ ክፍት ክፍት የሆኑ ቦታዎችን ታች ከነበሩ አመራሮች እያሟላን ታች ላይ ከነበሩ ጥረቶች ደግሞ ታች ያሉ ጥሩጥሩ ወጣቶች አዘጋጅተን በቋታችን የነበሩ አመራሮች ወደፊት እያመጣ ነው ያለንበት ሁኔታ አለ። የበለጠ ደግሞ የበለጠ መነቃቃት ይፈጠራል ብዬ አስባለሁ። ከህዝብ አንፃርም ከምናደርጋቸው እንቅስቃሴዎች ህዝባችን እዚህ ሆነን የምንናገረ ሳይሆን ታች ወርደን ስለምንዳስስ ጥሩ ነገር አለ። ይሄ ጥሩ ነገር የማስቀጠል ያለማስቀጠል የእኛ ትልቅ ኃላፊነት ነው እንደ አመራር ማለት ነው። ዞን አመራር፣ የወረዳ አመራር፣ የቀበሌ አመራር ይሄ ወሳኝ ሚና አላቸው ማለት ነው። ህዝቡ ደግሞ የዋላ ደጀን ሆኖ የመደገፍ ኃላፊነት አለበት። አንዱ ከአንዱ መማር አለበት። ትምህርት ሊሆን በሚችል ሁኔታ ነው ደግሞ የኛ ማህበረሰብ የተደራጀ። ስለዚህ አንዱ አንዱ መማር አለበት። ድህነት ድህነት ከዚህ በኋላ ድህነት ጋር እንትን ሁነን የምንቀጥልበት ሁኔታ መፋታት አለብን። እስከ መጨረሻ መፋታት አለብን። የሚራብ ሰው መኖር የለበት። ይሄ ትግል ማድረግ አለባቸው። ትምህርት ላይ ትኩረት መስጠት አለበት። ትምህርት ልጆች ማስተማር አለባቸው። ጊዜያዊ ጥቅም ሰው እያታለለ የህፃናት እያታለለ ባጃጅ ገሳለሁ ብሎ የሚገርም ዜ አሁን እኛ ነባር አካባቢዎች ነው አይደለ የምናየው ሰፈር አካባቢም ስምንተኛ ዘጠኛ ደርሶ እኮ ባጃጅ ጋር ከዚያው የሚል ተማሪ ነው ያለው። ይሄ መታረም አለበት። እድላቸው ማንም አያውቅም። ፒኤችዲ ፕሮፌሰር፣ ሊሆን ይችላል ፓይለት ሊሆን የሚችሉ ተማሪዎች ውስጡ እያለ ማህበረሰባችን ግን ዝም ብሎ እዛ ያለው አስተዳደር ዝም ብሎ ልጆችን ህጻናትን ወደ ትምህርት ቤት ከማምጣት ወደ ሌላ የሚሄድበት ሁኔታ መቅረት አለበት። በህግም ተደግፎ እንትን መቅረት አለበት የሚል ነገር አለ። ቀጣይ ፊታችን ላይ በርካታ ተሊኮች አሉ። አመራራችን ለዚህ ተሊኮ ዝግጁ መሆን አለበት። በእርግጥ በዛ ልክ እያደራጀን እንገኛለን። ነገር ግን ደግሞ በበለጠ እጥፍ ድርብ አቅም መፍጠር አለበት። ማህበረሰባችን ችግር መፍታት አለበት። 2018 ላይ ወደ ምርጫ እየገባን እንገኛለን። የህዝባችን ችግሮች እየፈታን መሄድ አለብን የሚል መልእክት አለኝ። ማህበረሰባችን ደግሞ ያልተፈታለት ችግር ደግሞ ትንሽ ነገሮች እያንዳንዱ በእርከን የተቀመጥነው ችግር ለመፍታት ነው። ስለዚህ ተስፋ ሳይቆርጥ በፊት ለፊት እየታየን ያለው መብራት እየታየን ያለው ተስፋ ሰንቀን እንደ ሀገሪም ያለው ተስፋ ትልቅ ነው ባይዘው። ስለዚህ ይህንን እንትን እያደረግንን ሰላማችን በማጽናት ሊማቱ ትኩረት ሰጥተን መልካም መስተዳደር ችግሮችን እየፈታን አጎራባች ክልሎች፣ አጎራባች ወረዳዎችን ላይ ያለው ነገር ፈጣሪ ችግሮችን እንዲፈታ እንመኛለን ማለት ነው። አመሰግናለሁ። መልእክቴ አንደኛ ለሁሉም ነገር ቁልፉ ሰላም ቁልፉ ሰላም ነው። ማህበረሰባችን ይሄ የጀመርናቸው ነገሮች በተግባር ከአሶሳ ከተማ ጀምሮ ሰላም ባንጠብቅ ኖሮ አሶሳ ከተማ የኮሪደር ልማቱ አይሰራም ነበር። ሰላም ስለነበረ ነው ክልሉ ኒውትራሊ ሆኖ ነፃ ሆኖ ለህዝብ እቅድ እንዲያቅድ ያደረገው፣ ሰላም በመፈጠሩ ነው። ስለዚህ አሁን ይሄ የበለጠ ለማጠናከር ማህበረሰባችን ሰላም ላይ ትኩረት ማድረግ አለብን። ሰላሙን ማረጋገጥ አለባት። የሚፈጠሩ ትንንሽ ነገሮች አሉ። ለምሳሌ አሁን አመራራችን በየጊዜው እነግራቸዋለን፣ የመልካም አስተዳደር ችግሮች መፈታት አለባቸው። ሰላም ችግር፣ የህዝብ አለመረጋገጥ ሊፈጥሩ የሚችሉ ነገሮች፣ አንዳንድ ጥያቄን በወሰን ላይ የሚፈጠሩ በተለይ ወርቅ ቦታዎች ላይ የወሰን ችግር፣ ይሄ አመራራችን ፈጥኖ መመለስ አለበት። ከዛ ባለፈ ማህበረሰባችን ደግሞ እርከን አለ። ታች ላይ የሚፈጠሩ ችግሮች ወረዳ ላይ ስለተፈጠረ ምናልባት የመመለስ አቅሙ ዝቅ ሆኖ ሊሆን ይችላል። ሳይመለስ ሲቀር አኩርፎ ከመሄድ ሌላ ችግር ውስጥ ከመግባት ምንድነው፣ ወደ ሌላ እርከን መሄድ አለ፣ ማመልከት አለ። አሁን እኛ እዚህ አሰራራችን ቅሬታ አለን ቅሬታ የሚቀበል ራሱ የቻለ ተቋም አለ ይቀበላል። እኛ እመራለን። ታች ሄዶ ከሚመለከታቸው አካላት ጋር ይግባባል። ተበደልኩ ያለው ማህበረሰብ በአስቸኳይ ነው የሚፈታለን። ስለዚህ ይሄ አሰራር እስካለ ድረስ ማህበረሰቡ ተስፋ ቆርጦ ምላሽ አልተሰጠኝም፣ ሌላ አልተሰጠኝም በማለት ተስፋ የሚቆርጥበት ጊዜ አይደለም። የፈለገ ነገር ይሁን፣ የፈለገ ነገር ይሁን፣ የጊዜ ጉዳይ ካልሆነ ማህበረሰባችን ሮሮ መቶ ፐርሰንት እየተከታተልን ለመፍታት ሲግጁ ምንም ቅሬታ ሊያመጣ የሚችል ነገር የለን። ስለዚህ ማህበረሰባችን ውስጥ ሰላም ችግር ሊያመጡ የሚችሉ ነገሮች እነዚያ ትንሽ ነገሮች በሀገር ሽማግሌ እዚያው ባሉ አካታች በሆነ ኢንክሉሲቭ በሆነ ሁኔታ ወጣቱንም ባህላዊ ሴቶቻችንን በመጠቀም መፍታት አለብን። እኛ ደግሞ ሀገር ሽማግሌዎች አለን፣ በየወረዳው ዞኑ ያደራጀው ሀገር ሽማግሌዎች አሉ። እነዚህ ዝግጁ ናቸው፣ እነዚያ ችግሮች ለመፍታት ማለት ነው። ስለዚህ ይሄንን መከተል ያስፈልጋል ማለት ነው። ሰላም ማረጋገጥ ማጽናት፣ መትከል አለብን። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ከሷ ዞን ዋና አስተዳዳሪ ከአቶ ድሬስ መሀመድ ጋር ነበር ቆይታ ያደረግ ነው። እናንተም እንድትከታተላችሁት በተለይም በተጠናቀቁ በጀት ዓመት የተሰሩ ስራዎች በወርቅ ምርት ላይ ማህበረሰቡ ሕይወቱ እንዲለወጥ ሀገር እንዲጠቅም፣ በተለይም ደግሞ ክልሉ ምን ያህል የራሱን ሚና እየተወጣ እንደሆነ፣ ዞኑ ከፍተኛ ሚና እየተጫወተ እንደሆነ፣ የወርቅ ምርት ሀገር በመገንባት ትልቅ ድርሻ እንዳለው እሱን እያነሱ ነበረ። ሌላው ደግሞ እነህ የወረዳ አደረጃጀቶች፣ የቀበሌ አደረጃጀቶች መስፋፋት ለልማት ለሰላም ያስገኙትንም ፋይዳ እሱንም በስፋት ሲገልጹ ነበር። በዞኑ ፈጣን የሚባል የኢኮኖሚ እድገት እየተመዘገበ ነው። ለዚህም እንግዲህ እየተሰሩ ያሉ ስራዎች እንደ መንግስት የተዘረጉ መዋቅሮች አሉ። ማህበረሰቡን የማንቃት ስራዎች በስፋት እየተሰሩ እንደሆነና ለዚህም ውጤቱ እየታየ እንደሆነ ነው የገለጹት። ሌላው በአሷ ዞን እንደሚታወቀው በርካታ ብሔር ብሔረሰቦች በስፋት የሚገኙበት ነው። እነዚህ ማህበረሰቦች ከሌላው ማህበረሰብ ለየት ባለመልኩ ተጋብተው ተዋልደው ጉርብትናቸውም አንድነታቸው እጅግ በጣም የጠበቀ እንደሆነ ለዚህም ደግሞ በርካታ ስራዎች እንደ ዞን እየተሰሩ መሆናቸውን ሲገልጹ ነበረ። የትምህርት ጥራት ላይ እንግዲህ ከባድ ፈተና የሚታይበት ነው። እንደ ዞንም ለዚህም የተለያዩ መዋቅሮችን በመዘርጋት ክትትል በማድረግ በተለይም ደግሞ ህግ በማበጀትም ጭምር ተተኪ ትውልድ ሀገር የሚረከብ ትውልድ እንዲፈጠር ከፍተኛ ስራ እየተሰራ እንደሆነ የቤት ስራ እንዳለባቸው እሳቸውም ሲገልጹ ነበረ። ብዙ ትምህርት ያገኘንበት መድረክ ነበረ። የተከበራችሁና የተወረዳቸው ውድ ተመልካቾቻችን የቤኒሻንጉል ጉሙዝ ሚዲያ ከሱሳ ዞን ዋና አስተዳዳሪ ከአቶ እንድሪስ መሀመድ ጋር የነበረው ቆይታ ይህን ይመስላል። አቶ እንድሪስ የቤኒሻንጉል ጉሙዝ ሚዲያ እንግዳ በማድረግ ስለተቀበሉ በራሴና በቤኒሻንጉል ጉሙዝ ሚዲያ ስም ከልብ አመሰግናለሁ።